ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 6 ቀን 2017 ዓ ም የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው አገዛዝ የአፍሪካ ቀንድ ጉዳዮችን አስመልክቶ በወታደራዊ መንገድ ብቻ መፍታት እንደሚፈልግ በግልጽ አሳይቷል። ማንም ቢወራጭ ምንም አያመጣም ከሚለው የኢታማዦር ሹሙ መግለጫ በተጨማሪ አዳዲስ የጦርነት እንቅስቃሴዎች በብልጽግና በኩል መታየት ጀምረዋል። ህወሀት በበኩሉ የአስመራ ቤተ መንግስት ሰዎችን ወክሎ ኤርትራ ላይ አደጋ እንዣቦባታል ሲል ለኤርትራ እንድረስላት ብሏል። ዝርዝር ዘገባ አሰናድተንበታል። በቀዳሚነት ይደመጣል። የአማራ ፋኖ አማራፋኖ ዛሬም በታላቅ ድል ታጅቦ ቀጥሏል። እብናት ላይ የተመዘገበው ድል ምን ይመስላል የሚለው በዜናችን የሚደመጥ የግንባር ተጋድሎ ነው። ትሰሙታላችሁ። ደላንታ ላይ ዛሬም ትንቅንቁ ቀጥሏል። የትናንቱ ውጊያ ዛሬም ቀጥሎ የዋለ ሲሆን የተጋድሎውን ዝርዝር መረጃ ከግንባር በቀጥታ ተቀብለን ወደ እናንተ ልናደርሳችሁ ዜናውን በዝርዝር አዘጋጅተነዋል። የሸዋ ምድር ዛሬም ለብልጽግናው ሰራዊት የእሳት ረመጥ ሆኖ ቀጥሏል። መራቤቴ አውራጃ ላይ በተደረገው ተጋድሎ የብልጽግናን ሰራዊት መስመራዊ መኮንን ጨምሮ በርካቶች እርምጃ ተወስዶባቸዋል። የድሉ ስፋት ምን ይመስላል? ከፋኖ መሪዎችና ከአካባቢው የአይን እማኞች ያገኘነውን መረጃ በዝርዝር እናስደምጣችኋለን። የብልጽግናው ስርዓት ፖለቲካ ቁማር ነው ብሎ እንደገለጸው ሁሉ የቀጣዩ ዓመት በጀትን በቁማር የሚደገፍ ይሆናል ብሎናል። በቀጣዩ ዓመት ከአቋማሪ ድርጅቶች ከፍተኛ ረብጣ ቢሊዮን ብር አገኛለሁ ብሎ ቀመር ሰርቷል። በዚህ ጉዳይ የተሰናደው መረጃ በዜናችን የሚደመጥ ይሆናል። ሰዓቱን ጠብቆ ይደርሳል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናመራለን። ቀዳሚ ወዳደረግነው ዜናችን አለፍን። መወራጨት ጀምረዋል ግን ምንም አያመጡም፣ ብርሃኑ ጁላ የብልጽግናው ሰራዊት ኤታማዦር ሹም ብርሃኑ ጁላ የኤርትራን መንግስት በተመለከተ በሰጡት መግለጫ ኩርፊያና መወራጨት ጀምረዋል ግን ምንም ሊያመጡ አይችሉም ብለዋል። የተባበሩት አረብ ኤሚሬቶችን የአፍሪካ ቀንድ ፖሊሲ ለማስፈጸም ቆርጠው የተነሱት የብልጽግናው ሊቀመንበር በቀጠናው ጦርነት ለመክፈት ከመቼውም ጊዜ በላይ መዘጋጀታቸውን አሳይተዋል። ከቀናት በፊት ለጦርነት ማስኬጃ ገንዘብ አይቸግረንም ካነሰንም የሚያበድረንና የሚሰጠን አናጣም ሲሉ የተናገሩት የብልጽግናው ሊቀመንበር ዛሬ ደግሞ የሰራዊታቸው ኢታማጆር ሹም የአስመራ ቤተ መንግስት ሰዎች ቢወራጩ ምንም አይደርሱም ብለዋል። ኢታማጆር ሹሙ በመንግስታዊ መገናኛ ብዙሃን በሰጡት ማብራሪያ ለመተባበር ብዙዎችን ጋብዘናል፣ ኤርትራን ሳይቀር ጋብዘናል፣ አብረን እንስራ ብለናል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 ተለፍቷል ግን ሊሰሙን አልቻሉም፣ በማለት ብልጽግናን ወክለው ተናግረዋል። በጣም ባልተለመደ መንገድ የኤርትራንና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄዷል፣ ግን አልተሳካም ሲሉ የተናገሩት የሻሸመኒው ሰው ሀሳባቸውን ሲቀጥሉም አብረን እንጠቀም ነው እንጂ የባርበር ይዤ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 ትናንት ዣን አፍሪካ ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ የኢትዮጵያ መንግስት አሁን እየሄደበት ያለውን አካሄድ ካልቀየረ ብዙ ችግሮች በቀጠናው ይፈጠራሉ፣ ማንንም እያስፈራሩ የባህር በር መጠቀም አይቻልም ማለታቸው ይታወሳል። ኢስማኤል አክለውም የተባበሩት አረብ ኤሜሬቶች መንግስት በአፍሪካ ቀንድ የሚከተለው ፖሊሲ ቀጠናውን ወደ ትርምስ የሚያስገባ አደገኛ አካሄድ ነው በማለት ተናግረዋል። የብልጽግናው ሊቀመንበር ደግሞ ለተባበሩት አረብ ኤሜሬቶች የአፍሪካ ቀንድ ፖሊሲ ፍላጎት መከበር የሚሰራ መሆኑን በሱዳን ጦርነትም የታየ መሆኑ ይታወቃል። ወደ ቀጣዩ መረጃችን እናመራለን። ፋኖ እብናት ላይ ታላቅ ድል ተቀዳጀም። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የቴጌጣይቱ ክፍለ ጦር በብልጽግና ሰራዊት ላይ ታላቅ ድል መቀዳጀቱ ተገለጸም። የብልጽግናን ሰራዊት ከሰፈረበት ካምፑ ድረስ ተጉዞ ከፍተኛ ኪሰራ ያደረሰ ጉዳት የፈጸመው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጌጣይቱ ክፍለ ጦር የአንበሳው ሊቦ ከመከም ብርጌድ ሲሆን የብርጌድ ዋና አዛዥ አርበኛ ጌቴ መሳፍንት ራሱ በመራው ልዩ ኦፕሬሽን የተፈጸመ መሆኑን የክፍለጦሩ ጦሩ ቃል አቀባይ አርበኛ መልካሙ ጣሴ ተናግሯል። አርበኛ መልካሙ ጣሴ የብናቱን ልዩ ድል አስመልክቶ ለጣናት ቴሌቪዥን ባደረሰው መረጃ አንበሳው ሊቦ ከመከም ብርጌድ በዋና አዛዡ አርበኛ ጌቴ መሳፍንት እየተመራ በብናት አውራጃ ዛሃ ጊዮርጊስ በተባለ ቦታ ላይ በሰፈረው የብልጽግና ሰራዊት ላይ ድንገተኛ ጥቃት በመፈጸም በርካታ የአገዛዙን ሰራዊት ሞትና ቆስለኛ አድርጓል ብሏል። የብልጽግናው አገዛዝ ከጥንተ ፍጥረቱ ጀምሮ ጸረ አማራ ነው የሚለው አርበኛ መልካሙ ጣሴ የብልጽግናው ሰራዊትም ከስርዓቱ በተቀዳይ ጥላቻ ተልዕኮ አማራ ላይ ዘረፈጅ ጥቃት ለመፈጸም ዘመቻ ከከፈተ ቆይቷል። በእብናት አውራጃ ዛሃ ጊዮርጊስ ገጠራማ አካባቢዎች የገበሬን ትጥቅ እያስፈታ ገበሬዎችንና አቅመ ደካማ እናቶችን እየደበደበ ሀብት ንብረታቸውን እያወደመ ይገኛል። ይህንን መረጃ የአካባቢው ማህበረሰብ ወደ አንበሳው ሊቦ ከምከም ብርጌድ እንዲደርስ በማድረግ ፋኖ ደርሶ ከመከራ ያድነን የሚል መረጃ ለብርጌዱ ተላከለት። ይህ የአካባቢው ህዝብ መልእክት የደረሰው የብርጌዱ ዋና አዛዥ አርበኛ ጌቴ መሳፍንት ጦሩን በማስተባበር ለሚንገላተው ማህበረሰብ መድረስ አለብን በማለት ገስግሰው የብልጽግናው ሰራዊት ከሰፈረበት ቦታ ደርሰው ድንገተኛ ጥቃት በመክፈት ከፍተኛ ሰዋዊና ቁሳዊ ኪሳራ አድርሰውበታል ሲል ቃል አቀባዩ ጨምሮ ገልጿል። ካምፑ ላይ በተከፈተበት ጥቃት ከፍተኛ መደናገጥ ውስጥ የገባው የብልጽግናው ሰራዊት ከፍተኛ ኃይሉን ማጣቱን አርበኛ መልካሙ ገልጾ በተጨማሪም በርካታ የነፍስ ወከፍ መሳሪያና ተተኳሽ ለፋኖ ገቢ መሆኑን ተናግሯል። የብልጽግናው ሰራዊት በአካባቢው ህዝብ ላይ እድሜና ጾታ ሳይለይ የኑሮ ደረጃቸውን ታሳቢ ሳያደርግ ሁሉንም የጭካኔ ግብ ሲፈጽም መቆየቱን የገለጸው አርበኛ መልካሙ ፋኖ ልጅሽን አምጪ እያለ አቅመ ደካማናትን በሰደፍ በመደብደብና አለኝ የምትለውን ቀንጃ በሬም ከበረት ፈቶ ወስዶባቸዋል። በዚህ ልክ በህዝብ ላይ ምሬትን ሲፈጥር የቆየውን የብልጽግና ሰራዊት የአንበሳው ሊቦከም ብርጌድ ደርሶ ተገቢውን ቅጣት ሲቀጣው የአካባቢው ህዝብ ደስታውን ገልጿል። የአማራ ህዝብ በዚህ ስርዓት ከፍተኛ ዋጋ እየከፈለ ስለሆነ የተሟላ ደስታ ለህዝባችን እንድናረጋግጥ ከተፈለገ የተጠናከረ ጥቃት መክፈትና አደረጃጀታችንም ወደ አንድ በማምጣት ልንታገል ይገባል ብለዋል። በፋኖ ድንገተኛ ጥቃት የብልጽግናው አገዛዝ አፍኖ ያሰራቸው 11 ቀሳውስት ከእስር ሲፈቱ፣ የዜና እስከ ተጠናቀረበት ሰዓት ድረስ በብልጽግናው ሰራዊት በኩል የሟቾች ቁጥር 10 ማለፉ ታውቋል። በፋኖ እጅ ገቢ የሆኑ ከ15 በላይ የነፍስ ወከፍ መሳሪያም ተገኝቷል። ወደ ተከታዩ መረጃችን ስናመራ ወሎ ቤት አማራን እናገኛለን። ደላንታ ላይ ብርቱ ውጊያ ተካሄደ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ከትናንት ጀምሮ በሰሜን ወሎ ዞን ደላንታ ላይ ብርቱ ትንቅንቅ እያደረገ ይገኛል። በአርበኛ ኮሎኔል ፈንታው ሟቤ የሚመራው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በትናንትናው ዕለት ከብልጽግናው ሰራዊት ጋር ከባድ ውጊያ ሲያደርግ መዋሉ ይታወቃል። በውጊያውም ከፍተኛ ቁጥር ባለው የብልጽግና ሰራዊት ላይ ጉዳት ካደረሱ በኋላ የፕሮፌሰር አስራት ወልደየስ ብርጌድ ዋና አዛዥ አርበኛ ደምስ ሲመርን ጨምሮ ሶስት አመራሮች የህይወት መስዋዕትነት መክፈላቸውን ዘግበን ነበር። በዛሬ ዕለት ደግሞ በዚሁ ቀጠና ከፍተኛ ቁጥር ያለው ኃይል ይዞ ከገባው የብልጽግና ሰራዊት ጋር እዙ ከባድ ፍልሚያ እያደረገ መሆኑን ቃል አቀባይ ክፍሉ ያደረሰን መረጃ ያመላክታል። ከጋሸና ጀምሮ ባሉ ተያያዥ ቀጠናዎች ከባድ ትንቅንቅ እያደረገ መሆኑን የገለጸው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ትናንት ወንድሞቻችን የወደቁት ታላቅ ገድል ከፈጸሙ በኋላ ነበር። ከፍተኛ ቁጥር ያለው የብልጽግና ሰራዊት ሙትና ቁስለኛ ሆኖ በፒክአፕ ተጭኖ ተጉዟል። በብልጽግና ሰራዊት ላይ ካደረስንበት ጥቃት በላይ የወንድሞቻችን መውደቅ ያበሳጨው ሰራዊታችን የወንድሞቻችን ደም ሳንመልስ ወደ ካምፕ አንመለስም ብሎ ዛሬም ከባድ ትንቅንቅ እያደረግን ነው ሲል የዙ ሚዲያና ኮሚኒኬሽን ክፍል አስታውቋል። ይህ በእንዲህ እንዳለ በዚህ የወሎ ቤት አማራ ትጋድሎ የአማራ ፋኖ በወሎ ቤት አማራ የምስራቅ አማራ ኮር አንድ ስር የሚገኘው የባለሽርጡ ክፍለ ጦር ከበባ ሊያደርግበት የገባውን የብልጽግናውን ሰራዊት ከባድ ጉዳት ያደረሰ ጥቃት ከፍተውበታል። የባለሽርጡ ክፍለ ጦር ባደረገው ትጋድሎ የስናይፐር ተኳሹን ጨምሮ በርካታ የብልጽግናው ሰራዊት ህይወት ዋጋ የከፈለበት እንደነበር የገለጸው የኮሩ ቃል አቀባይ ክፍል የብልጽግና ሰራዊት በፋኖ ከባድ ምት ማስተናገዱን ተከትሎ በንጹሃን ላይ የሚፈጽመውን የጦር ወንጀል በሀብሩ ወረዳ ህዝብ ላይ መፈጸሙን አስታውቋል። በዚህ ጥቃትም እድሜያቸው ከ75 ዓመት በላይ የሆኑ የአካባቢው አዛውንቶች መገደላቸው ታውቋል። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። መራቤቴ ላይ ፋኖ ታላቅ ድል ተቀዳጀም። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር ደጃ አዝማች ተሰማር ገጤ ክፍለ ጦር በምራ ቤት የቀጠና የብልጽግና ወታደር አዛዥ ላይ እርምጃ ወስዷል። የመሐመድ ቢሆነኝ ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ እንዳስታወቀው በዛሬው ዕለት የተደረገው ውጊያ የፋኑን ድል የማድረግ ብቃት ያሳየ እንደነበር ገልጿል። የብልጽግናው ሰራዊት መስመራዊ አዛዥን ጨምሮ ከአስር ያላነሱ ሰራዊቱ ሙትና ቁስለኛ በሆኑበት የደፈጣ ጥቃት የደጃዝማች ተሰማ እርግጥ የክፍለ ጦር አስማረዳኝሽ ሻለቃ ከፍተኛውን ተጋድሎ ማድረጉ ታውቋል። የኮሮ ሚዲያና ኮሚኒኬሽን ክፍል የተጋድለውን መረጃ መግለጽ ሲጀምር የአማራ ፋኖች ጠቅላይ ግዛት እዝ መሐመድ ቢዮኔን ኮር ደጃ አዝማች ተሰማ እርገጤ ክፍለ ጦር በመራ ቤት የቀጠና የብልጽግናውን ሰራዊት በደፈጣ ኦፕሬሽን ከባድ ሰዋዊ ኪሳራ አድርሰንበታል በማለት የገለጸ ሲሆን፣ አክሎም የብልጽግናው ሰራዊት መነሻውን ከንሳሮ ወረዳ አለሚና ከአለም ከተማ ፌጥራ ነበር ያደረገው። የዚህን ሀይል እንቅስቃሴ ከመነሻው ጀምሮ ሲከታተል የቆየው የአማራ ፋኖች ጠቅላይ ግዛት እዝ የደጃ አዝማች ተሰማ እርገጤ ክፍለ ጦር በልበልቲ ላይ ደፈጣ ጥሎ በመጠበቅ በጠላት ላይ ከባድ ኪሳራ ያደረሰበትን ትልቅ ድል ተቀዳጅተናል ብለዋል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ሁለቱም ኮሮች በተከታታይ ብርቱ ውጊያ እያደረጉ ሲሆን የስምንተኛና ስድስተኛ ክፍል ብሔራዊ ፈተና ተፈታኞቹን ላለመረበሽ ያለፉትን ሁለት ቀናት የተናጠል ተኩስ በማቆም የህዝብ አለኝታነቱን አሳይቷል። ሆኖም የብልጽግናው ሰራዊት ለተማሪዎች ፈተና ብሎ ፋኖ ያቆመውን ውጊያ በመልካም አጋጣሚ በመጠቀም ኃይሉን ሲያንቀሳቅስ በመቆየቱ ከባድ ኪሳራ ደርሳለሁ ብሎ ውጊያ ከፍቶ ነበር። ለዚህ የብልጽግና ሰራዊት እንቅስቃሴና ትንኮሳ ተገቢውን ምላሽ የሰጠው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በብልጽግናው ሰራዊት ላይ የተለመደውን የውጊያ በላይነቱን ማሳየት ችሏል። በመጨረሻም አቋማሪ ድርጅቶች የቅዴ አካል ናቸው። ብልጽግና የብልጽግናው አገዛዝ አቋማሪ ድርጅቶች የቀጣዩ ዓመት ዋናዎቹ የቅዱ አካላት መሆናቸውን ተናገረም። ለ2018 ዓ ም ያረቀቀውን የአገሪቱን በጀት ይፋ ባደረገበት ወቅት የገቢ ምንጩን ይፋ ያደረገው ብልጽግና ብሔራዊ ሎተሪን ጨምሮ ከአቋማሪ ድርጅቶች አገኘዋለሁ ብሎ የጠቀሰው የገቢ መጠን ከሁሉም የበለጠ ሁኗል። ከእነዚህ ተቋማት 14.3 ቢሊዮን ብር የገቢ ግብር እንደሚያስገባ መግለጹ ለአቋማሪ ድርጅቶች ምን ያህል ትኩረት እንደሰጠ አመላካች መሆኑን የፖለቲካ ተንታኞች ተናግረዋል። በትውልድ ላይ የስነ ልቦናና ማህበረ ኢኮኖሚያዊ ቀውስ እየፈጠሩ ነው የሚባሉት አቋማሪ ድርጅቶች ደካማ የኢኮኖሚ ፖሊሲና ከፍተኛ ሙስና በተንሰራፋባቸው የአፍሪካ መንግስታት የኢኮኖሚ ምንጭነት ላይ ከፍተኛ አውንታዊ ሚና የሚጫወቱ ቢሆንም በትውልድ ላይ የሚያሳድሩት ተጽዕኖ ግን በቀላሉ የሚታይ አይደለም ሲሉ የሚሞግቱ አሉ። ሆኖም ግን እንደ ማንኛውም የሥራ ዘርፍ አቋማሪና አወራራጅ ተቋማትም የሥራ መስክ በመሆናቸው ተገቢው ሕግና ስርዓት ተዘጋጅቶላቸው አቋማሪ ድርጅቶችና የስፖርት ውርርድ ተቋማቱ ስራቸውን እንዲሰሩ መደረጉ የተለመደ ነው። የብልጽግናውን ግን ለየት የሚያደርገው ዋና ምርኩ ዜናቸው ብሎ መውሰዱ ነው ሲሉ የሚናገሩት የፖለቲካ ተንታኞች የብልጽግና መንግስት አምራች ተቋማትንና አምራች ትውልድን እያፈነ በብልጭልጭ ፕሮጀክቶች ላይ ብቻ ትኩረት ያደረገ መሆኑ ይታወቃል። ከፍተኛ ገንዘብ ወጪ ያደረገባቸው ብልጭልጭ ፕሮጀክቶቹም ውጤታማ ሊሆኑለት ባለመቻላቸው አቋማሪ ተቋማትን የትንባሆ ፋብሪካዎችንና የአልኮል መጠጥ ፋብሪካዎችን ዋና የገቢ ምንጩ አድርጎ መውሰዱ የተጠበቀ ነው ብለዋል። የብልጽግናው መንግሥት ለ2018 ዓ ም ካረቀቀው ወደ 2 ትሪሊየን የሚጠጋ ብር ላይ 27 ቢሊዮን ብር የሚሸፍነው ከአቋማሪ ድርጅቶች ከሲጋራ ፋብሪካና ከቢራ ፋብሪካዎች መሆኑን የበጀት እቅዱ የገቢ ምንጮች የሚለው ክፍል ያሳያል። ለዓመቱ ከተያዘው የአገሪቱ በጀት ላይ ለኦሮሚያ ክልል ከ200 ቢሊዮን ብር በላይ እንደሚሰጠው ሲታወቅ፣ መከላከያና የጸጥታው ተቋማት ደግሞ የአንበሳውን ድርሻ ይዟል። ትምህርት ቤቶች፣ ጤና ተቋማትና እንደ መንግስት ሰራተኞች ደሞዝ ያሉ መሰረታዊ የሕዝብ ጥያቄዎች ግን በቸልታ የታለፉ መሆናቸውን ከበጀት ስርጭቱ ድልድል ላይ መረዳት ይቻላል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዳው መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለ ቆያችሁ ልባዊ ምስጋናችን የደረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።